ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 24 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጎንደርና በወሎ ቀጠናዎች እየተደረገ ያለው ውጊያ አሁንም ተጠናክሮ እንደቀጠለ ነው። ዝርዝር የጦር ግንባር መረጃዎችን ይዘናል። አርበኛ አስረስና ሻለቃ ዝናቡ በአንድነት ጉዳዩ ዙሪያና በሰሞኑ ውጊያ ላይ ማብራሪያ ሰጥተዋል፣ ሰሙታላችሁ። የፌዴራል ፖሊስ እንደ ተቋም በሰራዊት ቁጥር እየተመናመነ መምጣቱ ተነግሯል። ለምን የሚለውን በዘገባችን አካተናል። የቀድሞ አመራሮች ህወሃት ከኤርትራ ጋር ያደረገው ጥምረት ጦርነት የታሰበ ነው ሲሉ ተናግረዋል። አመራሮቹን ነማን ናቸው የሚለውን ይዘናል። ኤርትራ ለሰሜናዊ ኃይሎች 150 ሺህ ወታደር እያሰለጠነች ነው ተብሏል። በአክሱም ከተማ ሴት ሙስሊም ተማሪዎች የ12ኛ ክፍል ፈተናን እንዳይፈተኑ መደረጋቸው ተሰምተዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህም መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ

በጎንደር ና በወሎ ቀጠናዎች እየተደረገ ያለው ውጊያ አሁንም ተጠናክሮ እንደቀጠለ ነው። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ኡባንታ ባተ ኮር በሚንቀሳቀስባቸው ቀጠናዎች ፋኖ አባላት ከፍተኛ ድል ማግኘታቸውን ኮር አስታውቀዋል። በትናንት በስቲያ በደቡብ ጎንደር ደራ አንበሳሜ የጀመረ አውደ ውጊያ አድማሱን አስፍቶ ሶስተኛ ቀኑን ማስቆጠሩም ተገልጿል። የጣና ገላውዲዮስ ክፍለ ጦር፣ ሜጀር ጀነራል ኡባንታ ባተ ተወርዋሪ ክፍለ ጦር እና የጉና ክፍለ ጦር። ስቴደን ሳብርጌድ አባላት ሰኔ ማርያም ላይ የጀመሩት አውደ ውጊያ አድማሱን አስፍቶ በአርብ ገበያ ዙሪያ ስንጋት፣ አላታ፣ ሰለልቤይ፣ ጎሸትር፣ ጎሃና አንበሳ ዙሪያ መዳረሻዎች ብርቱ ትንቅንቅና ተጋድሎ አድርገዋል። ከትናንት በስቲያ በተካሄደው ውጊያም ድሽቃ ብሬን፣ እንዲሁም በሺ የሚቆጠር የብሬን የድሽቃና የክላሽ ተተኳሽ ተማርኳል ሲል ገልጾ አልኮሮ የህጣና ግላውዲዮስ ክፍለ ጦር አባላትም በቦምብ ያገዛዙን ምሽግ ሰባብረዋል። ተመሳሳይ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው የጎንደር የበጋሻው ክፍለ ጦር ድል መቀናጀቱን ገልጸዋል። የጎንደር የበጋሻው ክፍለ ጦር አካል የሆኑት ይታየውና አጥናፉ ብርጌዶች ትናንት ሰኔ 23 2017 ዓ ም ከቀኑ 10 ሰዓት ጀምሮ በተደረገው አውደውጊያ ከገደብዬና ዳባት ከተማ መካከል የምትገኘውን ወርቀ ደቦ ከተማን ከአገዛዙ ኃይል ማስለቀቅ ችለዋል። ዘመቻ ማዕበል ብሎ ለማጽዳት የገባው የአገዛዙ ኃይል ሰብአዊና ቁሳዊ ኪሳራ አስተናግዶ ወርቀ ደቦን ለፋኖ አስረክቧል ይላል ክፍለ ጦሩ። በሌላ በኩል ምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦር አንደኛ ሻለቃ ራያ ቆቦ በዋ ሚካኤል ላይ ደፈጣ በመያዝ የብልጽግና ሰራዊት ወደ ተኩለሽ ግንባር ስንቅና ንብረት እንዲሁም ተጨማሪ የሰው ኃይል እንዳያሳልፍ በማድረግ ታላቅ ጀብድ በመፈጸም ድል ተጎናጽፈዋል። ምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦር ስድስተኛ ሻለቃ ሆርማትና አራዱም ወታደራዊ ካምፖቹ የወደሙበት የአገዛዙ ጦር አካባቢውን ለማስከበር ወሳኝ የሆነውን አረፋ ጊዮርጊስን ለመቆጣጠር ያደረ ደረገውን ማጥቃት በመመከትና በርካታ ኃይሉን ሙትና ቁስለኛ በማድረግ ታላቅ ድል ሰርተዋል። በአጠቃላይ ዞብላምባ ክፍለ ጦር ባለፉት ተከታታይ ሶስት ቀናቶች በብዙ ግንባሮች ከባድ ትንቅንቅና ተጋድሎችን በማድረግ የብልጽግናን ዘመቻ ማዕበል ወደ ዘመቻ ውሸት ማዕበል በመቀየር በርካታ ድሎችን አስመዝግበዋል። እንዲሁም ምስራቅ አማራ ኮር ሁለት ካላ ኮርማ ክፍለ ጦር ራያ ቆቦ ሮቢት ከተማ ለተከታታይ ሶስተኛ ቀን ዲቢና ወርቄ ባለ ሽርጡ ክፍለ ጦሮች በራያ ቆቦ መንጀሎ ብርቱ ትንቅ ቅንቅና ተጋድሎ እያደረጉ ይገኛሉ። አገዛዙ ራያ ቆቦ ሮቢት ከተማን ለማስለቀቅ ባለፉት ተከታታይ ሶስት ቀናት በበርካታ እግረኛ ጦርና መካናይዝድ ማጥቃት ቢደር ቢያደርግም ሳይሳካለት ቀርተዋል። ከዚህ ጋር ተያይዘውም ፋኖች የተቆጣጠሩት ቁልፍ ቦታ የብልጽግና ጦር በራያ በኩል ያለ ሰራዊቱንና በእጁ በኩል ያለ ሰራዊቱን እንዳገናኝና እንዳስተሳስር ማድረግ የቻለ ነው። አርበኛ አስረስና ሻለቃ ዝናቡ የአንድነት ጉዳዮች ዙሪያና በሰሞኑ ውጊያ ላይ ማብራሪያ ሰጡ። ሻለቃ ዝናቡ ልንገራውና ፋኖ አስረስ ማረ በሰሞኑ የውጊያ ውሎዎችና የአንድነት ጉዳይ ላይ ማብራሪያ ሰጥተዋል። የአፋገው ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ በማህበራዊ ትስስር ገጹ ባሰፈረው ጽሁፍ ትግሉ በስርዓት እንዳይመራ እንቅፋት እየሆኑ ያሉት ከቅርብም ከሩቅም የእግዜር እንግዳ ብለው የተከሰቱ የእናቶች ማቅ መልበስ የማያሳስባቸው አንገታም ወንድሞቻቸው በየአውደ ግንባሩ ጠላትን ተናንቀው ሲወድቁ ያላዩ ለህዝብ እንዳልታገልን ሁሉ ለአንዱ ሜዳሊያ ሲታደል ለጥቂቶቻችን ደሞ ሞት ሲፈረድብን እንደነበረ የዘነጉ በአጠቃላይ ትግሉን ምሬትና ጣዕም የማያውቁ ናቸው ብለዋል። ዛሬም እንደ አራያ የምናያቸው እንደ ወንድም የምናምናቸው ታጋዮች በየቀጠናው አሉ፣ ያለው አርበኛው አንድነቱ እንዳይጸነስ የነበረውን ግድግዳ ለማፍረስ ብዙ ዋጋ ከፍለን የምጥ ጊዜው ላይ ደርሰናል። ግብግቡ የጨነገፈ ልጅ ይወለድ ግብግቡ የጨነገፈ ልጅ ይወለድ ወይስ ጤናማ ልጅ የሚለው ነው ሲላክለዋል። ግብግቡ የጨነገፈ ልጅ ይወለድ ወይስ ጤናማ ልጅ የሚለው ነው ሲላክለዋል። እጁን መሰብሰብ ያለበት እጁን ያነሳል። ከላኪዎች የተሸከመውን ፕሮጀክት ሳይሆን የፋኖን ፕሮጀክት ሊያሳካ የሚፈልግ ካለ አብሮን ይታገላል። ይህ ትግል እንደ መንፈቅ ሕፃን ልዩ ክትትል የሚፈልግ እንጂ የማንንም ቅጀታዊ ፕሮጀክት ማስፈጸሚያ አይደለም በማለትም ሀሳቡን አጠናቋል። በሌላ በኩል የአፋጎ ምክትል ሰብሳቢና ወታደራዊ አዛዥ ሻለቃ ዝና ቡድን አቡልን ገረው ወታደራዊ ውሎችን በሚመለከት በሰጠው ማብራሪያ ከሰኔ 19 2017 እስከ ሰኔ 23 2017 ዓ.ም የተደረጉ አውደ ውጊያዎች ያገዛዙ አጠቃላይ እንቅስቃሴን በተመለከተ ወደ ጎጃም አዲስ ተጨማሪ ኃይል ገብቷል ብለዋል። በዚህም ከአምስት ክፍለ ጦር በላይ ኃይል ገብቷል ያለ ሲሆን ከወሎ፣ ከጎንደር፣ ከወለጋ፣ ከአዲስ አበባ እንዲሁም ከሁሉም ክልሎች የተውጣጣ ኃይል በማስገባት ፋኖ አመራሮችን ኢላማ ያደረገ ዘመቻ ማዕበል የተሰኘ ውጊያ ከፍቷል ሲል ገልጿል። ሆኖም ፋኖ ይህን ዘመቻውን መከላከል ብቻ ሳይሆን ለማጥቃት ሙከራ አድርጎ ድል ማግኘቱን ገልጸዋል። በዘመቻ እቅዱም መሰረት በተለያዩ አቅጣጫዎች ከበባ ለማድረግ ሞክረዋል። ሰባ ሦስተኛ ክፍለ ጦር መነሻውን ከገነት አቦ አድርጎ ቋሪት ከተማን በማቋረጥ በደጋዳሞት አሙስ ገበያ መዳረሻውን ደጋዳሞት ጫት ወርካና ልጀ ንጉስ አድርጓል። ሰባ አራተኛ ክፍለ ጦር ደቡብ ጎንደር አድርጎ አዴት፣ ገርገራ፣ ዋሸራ መዳረሻውን ደብረ መድኃኒት እና አሸመን ጎድር አድርጓል። ሰባ አራተኛ ክፍለ ጦር ከፊል ኃይል አዴት አድርጓል አድርጎ በጎሽዬ ብራ ዳማን አቋርጦ መዳረሻውን ጠጠር ማርያም አድርገዋል። አምስተኛ ክፍለ ጦር መነሻውን ደጋዳ ሞት ፈረስ ቤት በማድረግ መዳረሻውን ደግሞ ፍልቅልቅ ወይም አረፋ ያደረገ ሲሆን የሰባ ሁለተኛ ክፍለ ጦር ደግሞ ክድጎ አድርጎ ከወይን ውሃ ሀይል በመጨመር መዳረሻውን ሐሙስ ገበያ ደነቄ ለማድረግ ተንቀሳቅሷል። መነሻውን አዴትና ጎንጅ ያደረገ መዳረሻውን ገርገራ ዘማ ያደረገው የ59ኛ ክፍለ ጦር እንዲሁም መነሻውን ሞጣ ያደረገው መዳረሻውን አስተሬው እንዲሁ ሆን ያሰበው የሰባ ሁለተኛ ክፍለ ጦር ያገዛዙ ኃይል ተሰማርተዋል። ይህን እንቅስቃሴና ውጊያም ዛሬ ስድስተኛ ቀኑን አስቆጥሯል ብሏል አርበኛ ዝናቡ ልንገረው። ሆኖም አገዛዙ በገባበት ቦታ ሁሉ በፋኖ መከላከልና መልሶ ማጥቃት መመታቱን ሻለቃ ዝናቡ አያይዞ ገልጸዋል። በተጠቀሱት አካባቢዎች የተፈራ ዳምጤ ክፍለ ጦር ስር ያሉ ብርጌዶች ከፍተኛ ተጋድሎ ማድረጋቸውንም አንስተዋል። በተጋድለውም የብልጽግና ጦር ሙትና ቁስለኛ ሆነዋል። የፌዴራል ፖሊስ እንደ ተቋም በሰራዊት ቁጥር እየተመናመነ መምጣቱ ተነገረ። የፌዴራል ፖሊስ ሰራዊት ቁጥር በከፍተኛ ሁኔታ እየተመናመነ እንደሆነ ተቋሙ በቅርቡ ባደረገው ግምገማ ላይ መግለጹን ለጉዳዩ ቅርበት ያላቸው ምንጮች አስረድተዋል። የመረጃ ምንጮቹ እንዳስረዱት አብይ አህመድ ወደ ስልጣን ከመጡበት ጊዜ ጀምሮ የፌዴራል ፖሊስ ሰራዊት አባላት ከመከላከያ ሰራዊቱ ጋር በጦርነት ግንባር እንዲሳተፉ መደረጋቸው ተቋሙ ለገጠመው የሰው ኃይል መመናመን ዋነኛው ምክንያት ነው ተብለዋል። አብይ አህመድ ድ ስልጣን ከተቆናጠጡ ወዲህ በኢትዮጵያ በአራቱ ማዕዘናት ሊባል በሚችል መልኩ ተከታታይ ጦርነቶች እየተካሄዱ ሲሆን የፌዴራል ፖሊስ ልክ እንደ መከላከያ ሰራዊቱ ሁሉ በጦርነት እንዲሳተፍ ግዳጅ ተጥሎበታል። ይህ ሁኔታ ሰራዊቱ በቁጥር እንዲመናመን ካደረጉት ምክንያቶች ዋነኛው መሆኑን መረጃውን ያደረሱ አንድ የሰራዊቱ አባል አስረድተዋል። በሌላ በኩል የፌዴራል ፖሊስ መዋቅር ከኮሚሽነር ጀኔራል ደመላሽ ገብረ ሚካኤል እስከ ሌሎች ከፍተኛ የኃላፊነት ቦታዎች በአንድ ብሔር ቁጥጥር ስር በመሆናቸው ምክንያት ኦሮሞ ያልሆኑ በርካታ የፌዴራል ፖሊስ አባላት ከሰራዊቱ እየከዱ እንደሚወጡ በመጠቆም ሁኔታው ተቋሙ በሰው ኃይል ቁጥር እየተመናመነ ለመምጣቱ ሌላኛው ምክንያት እንደሆነም ገልጸዋል። ከዚሁ ጋር ተያይዞ ሁለት ዓመታትን በደፈነው በአማራ ሕዝብ ላይ የታወጀው ጦርነት ሰራዊቱ ለገጠመው የሰው ኃይል መመናመን ሌላኛው ምክንያት እንደሆነ የፌዴራል ፖሊስ ያደረገው ግምገማ ጠቁመዋል። ለአብነት ያህልም ወደ አማራ ክልል ለግዳጅ የተላኩ ፌዴራል ፖሊስ አባል የነበሩ በርካታ የአማራ ተወላጆች በአማራ ክልል የተለያዩ ክፍለ ሀገሮች የሚገኙ የፋኖ አደረጃጀቶችን እንደተቀላቀሉም በግምገማው ተነስቷል። ከዚህ በተጨማሪ በርካታ የፌዴራል ፖሊስ አባል የነበሩ የአማራ ተወላጆች ፋኖን ትደግፋላችሁ፣ እንዲሁም ለፋኖ መረጃ ታቀብላላችሁ እየተባሉ በተለያዩ የሀገሪቱ ክፍሎች በሚገኙ ወታደራዊና ድብቅ እስር ቤቶች ውስጥ መታሰራቸው ታውቋል። ከቅርብ ጊዜ ወዲህ መንግስት በቴክኖሎጂ እና በተሽከርካሪ ግብዓቶች ተቋሙን አዘምኛለሁ ማለቱ የሚታወስ ቢሆንም በሰው ኃይል ረገድ ግን የሰራዊት ቁጥራችን በከ ከፍተኛ ሁኔታ ተመናምኗል ሲል ተቋሙ በቅርብ ባደረገው አጠቃላይ ግምገማ ገልጸዋል። የፌዴራል ፖሊስ የገጠመውን የሰራዊት መመናመን ተከትሎ በኑሮ ውድነት ጫናና በሌሎች አንገብጋቢ ሀገራዊ ጉዳዮች ምክንያት በአዲስ አበባና በተለያዩ የኢትዮጵያ ከተሞች ህዝባዊ አመጽ ሊከሰት ይችላል በሚል አዳዲስ ሰልጣኞች በአስቸኳይ እንዲመለመሉና በሰው ኃይል የተመናመነው ተቋም መልሶ እንዲጠናከር ጠቅላይ ሚኒስትሩ ትዕዛዝ ማስተላለፋቸው ተሰምቷል። ዘገባው የዞብል ፖስት ነው። የህወሃት የቀድሞ አመራሮች ህወሃት ከኤርትራ ጋር ያደረገው ጥምረት ለጦርነት የታሰበ ነው ሲሉ ተናገሩ። በቅርቡ ህወሃትና ኤርትራ ጥምረት እየፈጠሩ መሆኑ የተገለጸ ሲሆን ይህ የሁለቱ አካላት ጥምረት በመንግስት ጣልቃ ገብነት ሊቋረጥ ይገባል ሲሉ የቀድሞ የፓርቲው ከፍተኛ አመራሮች አሳስበዋል። የቀድሞዋ ህዝባዊ ወያነ ሀርነት ትግራይ ማዕከላዊ ኮሚቴ አባል ወይዘሮ ኬሪያ ኢብራሂም ይህንን ለጦርነት የተደረገ ጥምረት መንግስት ሊያቋርጠው ይገባል ሲሉ ገልጸዋል። ሌላው የቀድሞ የድርጅቱ አባል እና ከፍተኛ አመራር እንዲሁም የዴሞክራሲ ስምረት ትግራይ ፓርቲ መስራች ውስጥ አንዱ የሆኑት ፕሮፌሰር ክንዲያ ገብረ ህይወት በበኩላቸው የሁለቱ አካላት ጥምረት ዓላማ ግልጽ አይደለም ሲሉ ተናግረዋል። በምርጫ ቦርድ የተሰረዘው ህወሓትና የኤርትራ መንግስት ጥምረት መፍጠር ለጦርነት ዓላማ የተደረገ መሆኑ እየተገለጸ ይገኛል። በተጨማሪ በትግረኛ ጽምዶ ወይንም ጥምረት ለሀቀኛ ሰላም ለትግራይና ኤርትራ በሚል የህዝብ ለህዝብ ግንኙነት እየተደረገ መሆኑንም መመልከት ተችሏል። ይህንን ጥምረት በሚመለከት ሀሳባቸውን የሰ የሚሰጡት የቀድሞ የህዋት ከፍተኛ አመራር ወይዘሮ ኬሪያ ኢብራሂም በግልጽ ለጦርነት የተደረገ ጥምረት ነው ብለዋል። ህዝብን ከተደቀነበት ጦርነት ማዳን ላይ መስራት አለብን ያሉ ሲሆን ጦርነቱ የማይቀር እንኳን ቢሆን ዱላው ህዝብ ላይ እንዳያርፍ መስራት አለብን ሲሉም ገልጸዋል። አሁን ላይ በግልጽ የሚሆን በድብቅ ጥምረቱ ይታያል ያሉት ወይዘሮ ኬሪያ ይህንን ማስቆምና መቁረጥ ያለበት የትግራይ ልሂቃንና የፌዴራል መንግስት ነው በማለት ሀሳባቸውን ሰጥተዋል። ሌላው ሀሳባቸውን የሰጡት የቀድሞ የህዋት አባል እና ከፍተኛ አመራር ፕሮፌሰር ክንዲያ ገብረ ሕይወት በአንድ ሉዓላዊት ሀገር ውስጥ ከሌላ ሀገር ጋር ማን ግንኙነት መፍጠር እንዳለበት ይታወቃል ብለዋል። ህገወጥ ግንኙነት ሲኖር ደግሞ ማስቆም ያለበት ማን እንደሆነም ግልጽ ነው ሲሉ ተናግረዋል። ይሁን እንጂ ከኤርትራ ጋር ያለው ግንኙነት ያልጠራ ነው። ነገር ግን ግንኙነቱ በመር ላይ ካልተመሰረተ ትክክል አይደለም ሲሉም ለአሃዱ ገልጸዋል። ይህ በእንዲህ እንዳለ ኤርትራ 150 ሺህ የሱዳን ሰሜናዊ ኃይሎችን ማሰልጠን ወታደራዊ እርዳታ እንደምትሰጥ አልሙሀቅ የተባለ ድረገጽ ዘግቧል።

የሱዳን ጋዜጣ አልሙሐቂ እንደዘገበው የኤርትራ መንግስት ለመቶ ሃምሳ ሺህ ሰሜናዊ ሱዳናውያን ወታደራዊ ስልጠና ይሰጣል። የሰሜን ኃይል ዲቪዥን ኃላፊ መሐመድ ሰይድ አህመድ ሳርአል ሳርአል ካማል ባለፈው ሳምንት ጀምሮ በኤርትራ ከሚገኙ የተለያዩ የኤርትራ መንግስት ባለስልጣናት ጋር ግንኙነት ሲያደርጉ ቆይተዋል። ከሱዳን ወታደራዊ መንግስት ጋር እየተዋጋ የሚገኘው የሱዳን ፈጥኖ ደራሽ ጦር ኤርትራ የሱዳንን ወታደራዊ መንግስት ጦር በማሰልጠን ዋጋ አስከፍላናለች። ስለዚህ ተግባሯ ምላሽ ይሰ

በአክሱም ከተማ ሴት ሙስሊም ተማሪዎች የ12ተኛ ክፍል ፈተና እንዳይፈተኑ መደረጋቸው ተሰማ። በትግራይ ክልል ማዕከላዊ ዞን አክሱም ከተማ የ12ተኛ ክፍል ተፈታኝ ሙስሊም ሴት ተማሪዎች ከሂጃብ ጋር በተያያዘ እንዳይፈተኑ ተደርገዋል። ተማሪዎቹ ከዚህ በፊት በሂጃብ ምክንያት ከትምህርት ገበታ ውጭ ሆነው መቆየታቸው ይታወቃል። ለስምንት ወራት ያህል ከትምህርት ተገለው የቆዩት እነዚህ ተማሪዎችን በተመለከተ የትምህርት ሚኒስቴር በሰጠው መግለጫ የ12ተኛ ክፍል የዩኒቨርሲቲ መግቢያ ፈተናን እንዲፈተ የሚያስተኑ ፎርም ማስሞላቱን ማስታወቁ አይዘነጋም። ይሁን እንጂ ዛሬ በተጀመረው እና በአክሱም ከተማም እየተሰጠ ባለው በዚህ ፈተና ላይ እነዚህ ተማሪዎች እንዳይፈተኑ ተደርገዋል። የትግራይ ክልል ትምህርት ቢሮ በጉዳዩ ላይ በሰጠው አስተያየት የእነዚህ ሙስሊም ሴት ተማሪዎች አድሚሽን ካርድ ዘግይቶ የደረሰው በመሆኑ ሁለተኛው ዙር እንዲፈተኑ ለማድረግ እየሰራ መሆኑን ገልጸዋል። የክልሉ የትምህርት ቢሮ ኃላፊ ዶክተር ኪሮስ ይህንን የሚገልጽ ሀሳብ በማህበራዊ ትስስር ገጻቸው ላይ ጽፈዋል። በመጪው ሐሙስ በሚጀመረው ሁለተኛ ዙር ፈተና ላይ እነዚህን ተማሪዎች ለማስፈተን ጥረት እንደሚያደርጉ አስረድተዋል። ይበንድ እንዳለ በአክሱም ከተማ ከዚህ ቀደም ሙስሊም ሴት ተማሪዎች ከሂጃብ ጋር በተያያዘ ምክንያት የስምንተኛ ክፍል ፈተናን ሳይፈተኑ መቅረታቸው ይታወሳል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላቸቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።